አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ አቢብ አባቡላ። ይህም ከደጋግ ቤተሰቦች የተወለደ ሲሆን የተወለደውም በራዕይ ነው። ታዲያ ከተወለደ በኋላ ስራ ሞት ከበለው በኋላ ወላጆቹ ሞቱ። ዘመኑም ደግሞ ዘመነ ሰማዕታት ስለነበረ ለጣዖት እንዲሰዋ፣ ለጣዖት እንዲሰግድ አዘሱት። እሱም እግዚአብሔር የመረጠው ስለነበረ ለጣዖት አልሰዋም፣ ለጣዖት አልሰግድም በማለቱ ብዙ መከራ ጸኑበት፣ እስኪ ሞትም ድረስ አደረሱት። እግዚአብሔርም ቅዱስ ሚካኤል ልኮ ከሞት አስነሳው። ከዚያም በሁለተኛም ብዙ መከራ ደረሱበት። እግዚአብሔርም ሁለት ጊዜ ከሞት አስነሳው። ከዚያም በኋላ ካስነሳው በኋላ ወደ አንድ ገዳም ወስዶ በዛ መንኩሶ እንዲኖር ከቅዱሳን ጋር ቀላቀለው። በዛም ብዙ ተጋድሎን ሲጋደል ኖረ። ታዲያ በስተመጨረሻም እግዚአብሔርን አገልግሎ ከእግዚአብሔርም ብዙ ቃል ኪዳንን ተቀብሎ በዛሬው ዕለት አርፏል። ሁለተኛ አባ እብሎይ ገዳማዊ። ይህም እንዳባ ቡላ እንዳባ አቢብ በራእይ የተወለደ ሲሆን እግዚአብሔር የመረጠ ነው። በኋላም ከደጋግ ቤተሰቦች የተወለደ ነበርና የምንኩስና ንብስ ለብሶ በአንድ ገዳም ገብቶ ብዙ መነኮሳትን በአንድ ላይ ሰብስቦ እግዚአብሔርን ሲያገለግል ኖረ። እግዚአብሔርን በመልካም አገልግሎ አገልግሎ በስተመጨረሻ ጥቅምት አምስት ቀን አርፏል። ከአባ አቢብና ከአባ መቃርስ ጋርም ጥብቅ የሆነ ግንኙነት ነበረው። ታዲያ እግዚአብሔርን በመልካም አገልግሎት አገልግሎ ጥቅምት አምስት አርፏል። ታዲያ ዜናውን ከወዳጁ ከአባ አቢሩ ጋር ዛሬ ጽፈዋል። ሶስተኛ ቅዱስ የሊዮስ ሰማዕት። ይህም ቤተ ክርስቲያኑ የከበረችበት ዕለት ነው። አራተኛ ቅዱሳን አብርሃምና ሀሪክ የአባ አቢብ ወላጆች አምስተኛ ቅዱሳን አሞኒና ሙስያ የታላቁ እብሎ ወላጆች። ወራሁ በዓላት አንደኛ ቅዱስ መርቆሪዎስ ሰማዕት፣ ሁለተኛ ቅዱስ ቴክላ ሐዋርያዊት፣ ሶስተኛ ቅዱስ አበከርዙን ሰብአት፣ አራተኛ ቅዱስ ዱማዴዎስ ሶሪያዊ፣ አምስተኛ ቅዱስ አቡፋና ጻድቅ፣ ስድስተኛ ታላቁ አባ ቢጻሪዮን። የቅዱሳን የሰማዕታት የአባ አቢብና የአባ እብሎይ በረከታቸው፣ ረድኤታቸው የአምላካችን የኢየሱስ ክርስቶስ ምህረት፣ ይቅርታ ይልየን። በስብሐት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክቡር ይቆየን።